አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን መስከረም በገባ በ23 ቀን የሚጸለይ እና የሚነበብ የሰማዕቱ የቅዱስ ጊዮርጊስ ገድል ይህ ነው። ጸሎቱና በረከቱ የረዴቱ ጸጋ በምንሰማውና በምናነበው በሁላችን ላይ ጸንቶ ይኑር ለዘላለሙ አሚም። ያን ጊዜ ንጉስ ዲዲያኖስ ቅዱስ ጊዮርጊስን ከከተማው ውጪ እንዲያወጡት ልብሱንም እንዲገፉት በወገቡ ላይ ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉት እንደዚሁም አጥንቶቹን ከስጋው ተለይቶ ድቅቅ እስኪል ድረስ በብረት መሰርሰሪያ እንዲሰረስሩ ታዘዘ። ያን ጊዜ ዕድሜውም 21 ዓመት ከሶስት ወር ነበረ። እርሱም ያሰቃዩበትም ዕለት ቀዳሚት ስትሆን ይኸውም በሚያዚያ ወር የመጀመሪያው ቀን ነበረ። ያን ጊዜ መላ ሰውነቱ በደም ተጥለቅልቆ ብፁ የሚሆን ጊዮርጊስ ግን ይህንን ሁሉ መከራ ስለ ክርስቶስ ፍቅር ታገዘ። ከዚህ በኋላ ያ ከሃዲ ንጉሥ ቅዱስ ጊዮርጊስን ከሰቀሉበት እንጨት ላይ እንዲያወርዱት ታዘዘ። በግብር አባቱ ሰይጣን እንደ መከረው በውስጡ ረጃጅም ችንካሮችን ከተተከሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስን አጫሙት። ችንካሮቹም ከእግሮቹ ውስጥ ቸነከሯቸው። ደሙም በምድር ላይ እንደ ውሃ እስኪፈስ ድረስ ችንካሮቹም እግሩን ሰነጣጥቀውት ስሮቹንም ሁሉ በጣጠሷቸው። መራመድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ የሚሆን ጊዮርጊስ ግን ይህንን ስቃይ ታላቅ መከራ ታገሰ። ከዚህም በኋላ ኃያሉ ቅዱስ ጊዮርጊስ አምላኬ በፀ መስቀል ላይ እንደተሰቀልክ እንዴት አላስብህም? ይህንን የሥጋ መከራ ኃላፊ ነው እያለ በታላቅ ድም አሰምቶ ጮኸ። ዳግመኛ ጌታ ኢየሱስ ክርስቶስ ሆይ ነፍሴን አትተዋት በማለት ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰማው። የመላክ አለቃ የሚሆን ቅዱስ ሚካኤልን ወደ እርሱ ልኮ የሚያስጨንቀውን መከራ ከእርሱ በማራቅ ጻድቁን አዳ ነው በሰውነቱ ላይም የተገኘ የቁስልና የደም ምልክትም እንደሱ እንኳን አልነበረም። ሰውነቱም ጤነኛ ሆኖ ከከሃዲያኑ ነገስታት ፊት ዳክመኛ ይቆም ዘንድ ሄደ። ሰማዕቱ ቅዱስ ጊዮርጊስ ከቅዱስ ሚካኤል ጋር ከነገስታቱም ዘንድ በደረሰ ጊዜ ዲዮን ዲዲያኖስን አማልክትን የሰሩትን ካለ አሳየኝ ሲል ተናገረ። ከዚህም በኋላ ዲዲያኖስ ሰማዕቱ ቅዱስ ጊዮርጊስን በከተማ ውጪ እንዲያወጡት ረጅም ግንድንም አዘጋጅተው እንዲያቆሙት ደግሞም ሰባ የብረት ችንካሮቹን በዘንባባ እሾክ አምሳል ሰርተው ቅዱሱን በእነዚህ ችንካሮች ከእንጨት ጋር ቸንክረው አጥንቶቹን ሁሉ እስኪታዩ ድረስ እንዲያሰቃዩ ታዘዘ። ቅዱሱ ግን ይህንን ሁሉ ጽኑ መከራ በእግዚአብሔር ኃይል ይታገስ ነበረ። ከሃዲው ንጉሱም ይህንንም ባየ ጊዜ ልቡ እንደ አድማስ ድንጋይ የጠነከረ ሆነ። ከዚያም የተሰቀለበትን እንጨትም ላይ አወረደውና በፈላ ውሃ ጋን ውስጥ እንዲጥሉት አንጎሉንም በአፈር እና በአፍንጫው እስኪፈስ ድረስ ራሱን በብረት መዶሻ እንዲቀጠቅጡ ታዘዘ። ጭፍሮቹም ይህንን ሁሉ እንደታዘዙ አደረጉበት። መላ ሰውነቱን በደም ተጠቀለቀ። እርሱ ግን ይህን መከራ ታገዘ። ዓይኖቹን ወደ ሰማይ አቅንቶ አቤቱ ፈጣሪ፣ የማታየው ዳሩ ግን ስለ ይቅርታ በማዳን የተገለጥክ ከአንተ ገንድ ይቅርታን ላክልኝ። ስምህም ከነቀፋ በነቀፉ ጊዜ አዝኜ ስለ ስምህ እሞት ዘንድ አንተን ተስፋ አድርጌ ወደ አንተ መጥቻለውና፣ አቤቱ አሁንም ተነስ፣ ጸሎቴንም ስማኝ፣ ከአንተ ዘንድ የምትገኘውን ይቅርታህን ከኔ አታርቅ። ይህንን ጎስቋላ በአሰቡም ክፉ የሆነ ዲዲያኖስን ከእርሱ ጋር ያሉትን ሰባ ነገስታት ሁሉ በስም ድል እንደማደርጋቸው ድረስ እንዳትገድለኝ እየጸለየ ያን ጊዜ ጊዮርጊስ ሆይ እኔ ካንተ ጋር ነኝ፣ ጽና የሚል ቃል ከሰማይ ወረደ። ዳግመኛም ስምንት ሰዎች በጭንቅ ሊያለቅሱለት የማይቻለችውና ፍጹም ታላቅ የሆነ የድንጋይ ምሰሶን በሆዱ ላይ አስረው ከእርሱ ጋር የነበሩ ነገስታትን፣ መኳንንቱን በምን አይነት አሟሟት እንደሚሞት ያዩት ዘንድ ከድንጋዩ ምሰሶ ጋር እንዲያንከባልሉ ታዘዘ። ይህንንም አደረጉበት። ኃያሉ ቅዱስ ጊዮርጊስ ይህንን ጽኑ መከራ በታገሰ ጊዜ በጀርባው እንዲያስተኙትና ሆዱንና ጀርባውን በማገላበጥ በብረት ገመዶች እንዲገርፉት ዳግመኛም አዘዘ። ሆዱ እስኪቀደድና ሆድቃውን በመላ በመሬት ላይ ተዘርግፎ እስኪወድቅ ድረስ ሰባት መቶ ጊዜ ደበደቡት። ዳግመኛ አንጎሉ ባፍንጫው እንደ ወተት ነጭ ሆኖ እስኪፈስ ድረስ ጥርሶቹ ባሉት የብረት ገመዶች ራሱን እንዲቀጠቅጡ ታዘዘ። እርሱ ግን ይህንን ሁሉ ስለ ክርስቶስ ስለ መውደዱ ይታገስ ነበረ። ነፍሱንም በውስጡ ያጸና ነበረ። ዳግመኛ ጥርስ ያላቸውንም ታላላቅ የብረት ምላጮችን እንዲያመጡና በእንደዚህም ምላጮች የቅዱሱን ሥጋ እንዲቆራርጡ አዘዘ። እንደዚሁም አደረጉበት። እንዲሁም ጨውና የረጀ መጻጻን እንዲያጠጡትም በመላቁ ሱሉ ላይም እንዲያፈሱ ሕዋሳቱም እስኪበጣጠሱ በትንሹ በትንሹ ከአጥንቶቹ ተለይተው እስኪወድቁ ድረስ በፀጉር ማቅ እንደሚመዘምዙትም አዘዘ። እግዚአብሔርን በውስጡ መንፈስን የሚያጸናውን ባይሆን ኖሮ ቅዱስ ጊዮርጊስ ያን ጊዜ ለሞት ደርሶ ነበረ። ከዚያ በኋላ ከሃዲው ንጉሥ በሀያ ችንካሮች እንዲቸነክሩ ታዘዘ። ጭፍሮቹንም እነዚያን ሀያ ችንካሮች በሰውነቱ ውስጥ በእንጨቱ አልጋውም ላይ ቸነከሯቸው። ከዚያም በኋላ ተሸክመው ወደ ወይን ቤት ይወስዱት ዘንድ አዘዘ። ወሰዱትም። ቅዱስ ጊዮርጊስ ግን በመከራው ጽናት የተነሳ የት ቦታ እንዳለ አያውቁም ነበረ። በዚያች ቀን በዙሪያው ቆመው የነበሩ ሕዝብ ግን ስለ ደምግባቱና ስለ ጎልማሳነቱ ለዛው ያለቅሱለት ነበረ። ዳግመኛ እነዚያ ከሃዲዎች በዚያች ቀን በእርሱ ላይ በፈጸማቸው ልዩ ልዩ መከራዎች የከበረች ሰውነቱን ውበቱ እንዴት አበላሿት እያሉ እርስ በራሳቸው ይጫወቱ ነበረ። ያን ጊዜ በዚህ ጎልማሳ ላይ ያደረጉበትን ልዩ ልዩ መከራዎች በእውነት በዓይናችን አየን በማለት እየተጫዋወቱ ከሚስቶቻቸው ከልጆቻቸው ጋር ወደየቤታቸው ተመልሰው ሄዱ። ይልቁኑ መላ ከተማውን በዚያች ት በቅዱሱ ላይ ስለተደረገው ነገር ስለ ሁሉ በዜናው ተመልታ ነበረ። መንፈቀ ሌሊት በሆነ ጊዜ በእስር ቤቱ ብርሃን መለኮት ተገልጦ ታየ። የከተማውን መሠረቶች እስኪናወጡ ድረስ ታላቅ ንጽወጽወታ ሆነ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ወደ እስር ቤቱ ገባ። ቅዱሳን መላእክትም ከእርሱ ጋር በዙሪያ ነበሩ። እስር ቤትም ማንም አሽትቶ የማያቀውን ፍጹም የተወደደ መልካም መዓዛ ተመላ። ጌታችን ኢየሱስ ክርስቶስም እንዲህ ሲል ጠራው፣ ወዳጄ ጊዮርጊስ ሆይ አትፍራ፣ ልብህም አታድክም። እኔ ኢየሱስ ክርስቶስ ነኝ። በውስጥህ ምንምና ምንም ሕማም ጉዳት ሳይኖርብህ ከወደክበት በደህና ተነስተህ ቁም። እኔም በመከራ ዘመን ሁሉ ካንተ ጋር እኖራለሁ ይህንን ከሃዲ የረከሱ አማልክትም እስከምታጠፋቸው ድረስ አጸንሃለው አለው። ያን ጊዜ በሰውነቱ ምንምና ምንም ሕመም ሳይኖርበት ፈጥኖ ተነሳ። እንደ ታመመ እንደዚሁ ያለ ጽኑ መከራ ያገኘው አልመሰልም፣ ይልቁኑ ከንጉሡ ግብዣ ላይ እንደ ተነሳ ሆነ እንጂ። ለእግዚአብሔር ሰገደ፣ አመሰገነ። ከዚህም በኋላ ጌታችንም ኢየሱስ ክርስቶስ ቀና አደረገውና ሳመው፣ እጁንም ዘርግቶ መላ ሰውነቱን ዳሰሰው፣ ባረከውም ኃይልንም መላወድ ኃይልንም መላው። ወዳጄ ሆይ፣ በርታ፣ ድልን አድርግ። እነዚህን ከሃዲያንን እርኩሳን ነገሥታትን እስከምታሳፍራቸው ድረስ እኔ ካንተ ጋር እኖራለሁ። ወዳጄ ጊዮርጊስ ሆይ ከሴቶች ከተወለዱ ሁሉ መጥምቁ መለኮትን የሚበልጥ እንደማይነሳ ሁሉ እንደዚሁ እልሃለሁ፣ በማኅበረ ሰማታት አንተን የሚበልጥ የለም፣ ወደፊትም እስከ ዘላለም የሚተካከል እንደማይመጣ በራሴ ምዬ እልሃለሁ። እንሆ እነዚህ ከሃዲያንን የሰባ ነገስታትን መከራ እያጸኑብህ ሰባት ዓመት ትኖራለህ። ብዙ ታላቅ ታምራትን እያደረክ ሦስት ጊዜ ትሞት አለ እኔም አስነሳለሁ። በአራተኛም በመምጣበት ጊዜ ግን ከሰማያን መላእክት ከነቢያትና ከሐዋርያት ከቅዱሳን ሁሉ ጋር በብሩህ ደመና ወደ አንተ እንመጣለን። ያን ጊዜም በአንተ ላይ በአደራ ያስጠበቅኳትን ክብርት ነፍስን ወስዳታለሁ። ኃያሉ ሰማዕት ሆይ በርታ፣ አትፍራ፣ እኔ ካንተ ጋር እኖራለሁ፣ አበረታምሃለሁ አለው። ጌታችንም ይህንን ተናግሮ በፈጸመ ጊዜ ሰላምታ ሰጠው፣ ደስታንም ሁሉ አሳደረበት። ከዚህ በኋላ ቅዱሳን መላእክት በክብር እያመሰገኑት፣ ቅዱሱም እየተመለከተው ወደ ሰማይ አረገ። ቅዱስ ጊዮርጊስም ጌታችን ስለነገረው ቃል እስኪነጋ ፀሐይም እስኪወጣ ድረስ በዚያች ሌሊት እግዚአብሔርን ፈጽሞ ሲያመሰግን አደረ። በማግስቱም ከሃዲ ንጉሥ ዲዲያኖስ ቅዱስ ጊዮርጊስም በሕይወት እንዳለ ወይ እንደሌለ፣ ከእሱ ጋርም የነበሩትን ወደ እስር ቤት ሄደው ያዩት ዘንድ አዘዘ። የእስር ቤቱም በር በከፈቱ ጊዜ ቅዱስ ጊዮርጊስ ቆሞ ሲጸልይ ተመለከቱት። ፈጽመው እንደ ፀሐይ አበራ ነበረ። ያን ጊዜ ባዩትም ጊዜ ፈጽመው ተደነቁ። ፈጥነውም የሆነውን ሁሉ ለንጉሥ ነገሩት። ወዲያውኑ ወደ ፍርድ አደባባይ እንዲያመጡት አዘዘ። ወደ ፍርድ አደባባይም ባቀረቡት ጊዜ አምላኬ ሆይ ልመናይን ስማኝ፣ እኔም ወደ መርዳት ተመልከት፣ አቤቱ አምላኬ እርዳኝ፣ አድነኝ የሚለውን የዳዊትን መዝሙር ያነብ ነበረ። ዳግመኛም አምላኬ አምላኬ ተመልከተኝ፣ ለምን ታውከኝ አለ። ይህንንም ብሎ ወደ ፍርድ አደባባይ ደረሰና መኮንን ሆይ አንተ ሰነፍ ነህ፣ አጶሎስም ድንጋይ ነው። እነሆ በፈጣሪ በኢየሱስ ክርስቶስ ኃይል ተነስቼ ትፈርድብኝ ዘንድ ወደ አንተ መጥቻለሁ ሲል በታላቅ ድምፅ አብሰምቶ ጮኸ። ከሃዲያኑም ባዩት ጊዜ አደነቁ። ከመከራው ሁሉ ምንም ያላገኘው ለምንድን ነው? ጊዮርጊሶ ያዳነስ ማን ነው አሉት። ቅዱስ ጊዮርጊሱን መልሶ እናንተ ወንጀለኞችና ከሃዲያኖች እናንተ በደነቆረ ልቦናችሁ የዳነኝን ስሙን ልትሰሙ የተገባችሁ አይደላችሁም አላቸው። ያን ጊዜ እነዚያ እርኩሳን ነገሥታት ታላቅ ቁጣን ተቆጡ። እጆቻቸውንም እግሮቻቸውንም በአራት ረዣዥም ካስማዎች ወጥረው እንዲያስሩትና በጀርባው ላይ አራት መቶ በሆዱ ላይ ደግሞ አራት መቶ እንዲገርፉ ታዘዙ። ጭፍሮቹም ስጋውን ተበጣጥሶ በጥቂቱ በጥቂቱ እስኪወድቅ ደሙም እንደውሃ በምድር ላይ እስኪፈስ ድረስ እንደ ታዘዙ ታደረጉበት። ዳግመኛ ሰዎቹም የጥፋትን ያጠፉት ዘንድ የማይቻላቸውና ግንፍል አምጥተው በስጋው ላይ ያፈሱበት ዘንድ ዳግመኛ መጻጻና ድንንና በውስጡ ይጨምሩበት ዘንድ አዘዙ። እንደዚህም አደረጉበት፤ ሥጋ ሁሉ ነደደ። ከዚያም የተነሳ ፈጽሞ ደከመ። ከዚህ በኋላ ከወታደሮች ውስጥ ስምንቱ ወደ እስር ቤት እንዲወስዱት፣ አምስቱ ሽማግሌዎች እስከ ማግስቱ ድረስ እንዲጠብቁ ታዘዘ። የሰማዕቱ ቅዱስ ጊዮርጊስ ጸሎትና አማላጁ የስሙ ባለሟልነት የረድኤቱ ጸጋ የውላችን በሁላችንም የክርስቶስ ወገኖች ላይ ለዘላለሙ ጸንቶ ይኑር። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።